አሁን ባንክ ለምን አስቀመጥክ ብሎ መጠየቅ ካጠፋሁ፣ ይቅርታ አድርግልኝ። ግን ህዝብ ይፍረድ ህዝብ ይፍረድ እና ሌሎችም ሰዎችን አሳትፈን ምናልባት አጥፍቼ ከሆነ፣ በድዬ ከሆነ ይቅርታ መጠየቅ ስላለብኝ ማለት እኔ ግን አንተ ላተር ነበር የጠየቅሁት። ምን አደረገ? ቆይ ሶፊ፣ አሁን ይሄ ሰውዬው ቆይ ምንድን ነው ያደረገው? ምንድን ነው አሁን የንግድ ባንኩን ለጠፈ። የንግድ ባንኩን ለጠፈ ብለህ አሁን ፕሮፌትን ለምን ትሳደበዋለህ? አንተ ግን ሶፊ ጸረ ወንጌል ናንተ። ጸረ ወንጌል አንዱ ይሄ ነው ያደረገው። ምን ትላለህ? ጸረ ወንጌል ና ሶፊ፣ የምር የምር፣ ይሄ አንድ ምስኪን አገልጋይ ምስኪን አገልጋይ። ቆይ እስኪ አባቴ በተራው ተራ እናውራ። ምስኪን አገልጋይ አሁን ንግድ ባንኩን ለጠፈ ብለህ በዚህ አክል ደረጃ ለምን ታዋርደዋለህ? ምን አደረገ? አንተ አንተ ሁልጊዜ ምንድን ነው ያዋርድኩት? ለምን ለጋውጭ ነው ጠየቅኩት። ጥያቄ መጠየቅ ችግር አለ እንዴ? ለምን ለጠፍክ ብዬ እኮ ነው። ምን ችግር አለው? እሱ እኮ እየጠየቀ እኮ ነው ያለው። ምን ችግር አለው? ሶፊ በጣም ብዙ ጊዜ እንደዛ ያንጸባ ያለበት ለዛ ነው። አይ ይቅርታ፣ ፓስተር ሶፊ በጣም ጠንካራ የሚዲያ ሰው ነው። ብዙ ጊዜ ሚዲያ ላይ አንዳንድ ጊዜ እውነት ነው። እኔም ፕሮቴስታንት ነኝ ግን እምነታችንን እንዳይበላሽ ወደ መስመር እንዲመጡ የሚጥር ነው። በተለያዩ በዲቫይን ሾም ሚዲያ ላይ በደንብ ጥረት ያደርጋል። አንዳንድ ጊዜ እሱም ያወጣጣቸውን እሱም ያጸዳቸውን ነገር የሚቃወሙ አገልጋዮቻችን አሉ። በብዛት በንግድ ላይ የተሰማሩ እንደውም ወይ ወንጌልን መምረጥ አለባቸው ወይ ደግሞ ቢዝነሱን መርጦ ጎበዝ ግብር ከፋይ

ልጨርስ ከሌሎች መጀመሪያ ሀሳብ፣ ሊጨርስ ከዛ ጥያቄ ትጠይቃለን። ሙሉ ወንጌል የሚያገለግል ሰው ነው አለ። በነፃ የተሰጠንን በነፃ የመስጠት እምነት ነው ያለን የክርስቶስ ተከታይ። በነፃ የተሰጣችሁን በነፃ ስጡ ነው ያለው፣ እንጂ ወንጌልን ወደ ዓለም ሁሉ ስበኩ ሲል አካውንታችሁን እየለጠፋችሁ አላለም። ሐዋርያቶችን ሲያሰማራ ማለት ነው ወንጌልን ዓለምን ሁሉ በወንጌል አዳርሱ አጥለቅልቁ ሲል፣ እንትን ቅንጡ መኪና። አሁንማ እኮ ተያይዘውታል። አንደኛው ፓስተር እንትና ፓስተር እንትና እኮ እንደዚህ አይነት ምርጥ መኪና ገዛ የሚል ፉክክር ውስጥ ገብተዋል። አሁን የመኪና ሞዴል ቀላል ነገር ነው እውነት ለመናገር ማለት ነው። ስለዚህ አገልጋዮቻችን እንደዚህ አይነት ነገሮችን አቁሙ አቁሙና ወንጌል ራሱ እና እሱን አገልግሎት እንጂ ጌታ የምትፈልጉትን ነገር ሁሉ ይሰጣቸዋል። በድንገት ወይም በሚራክል ይሰጣቸዋል። ችግር የለም። እኛ አሁን እንዲያውም ቸርች መሄድ እየተሳቀቅን ነው። ዋጮ የተለያየ ነገር እንጠይቃለን ብለን እየፈራን እየተሳቀቅን ነው። ካልሰጠንም ደግሞ በጎናዬን ነው የምንታየው፣ በጎሪጥ ይሄ ቋጣሪ የማይሰጥ ቸርች ዝም ብሎ እየተገለገለ ይወጣል

ፓስተር እንደምን አለ ሰላም ነው ወይ? እንኳን ሰላም መጣ። አይደለው ፈልጋለሁ በመጀመሪያ ኢትዮጵያ እንዳልነበር ካውቃለሁ፣ ስለተመለስክ ደስ ብሎኛል። ቆንጆ ቆይታ እንደነበረ ተስፋ አደርጋለሁ። ምንድነው መሰለህ አክቹዋሊ፣ ጥያቄ የነበረው ፕሮፌት ለምን አካውንት እንደዚህ ያረግ ጥፋት ነው አይደለም የሚል ፖይንት ብቻ የተነሳው እንጂ ሁሉም ያሽከረክረን ነገር አልነበረም። ቶቢ ሻርፕ ለመሆንና ፕሮፌት ለእኔ እንደሚገባኝ ነቢይ አምባሳደር፣ ለእኔ እንደሚገባኝ ጥያቄው አጭር ለምን ነጭ ሸሚዝ ለበስክ ተብሎ እንደመጠየቅ ነው። ለምንድን ነው የንግድ ባንክ አካውንት ያስቀመጥከው? መልሱ ሊሆን የሚችለው አገልግሎት እንዲደግፉ እንጂ አካውንት መለጠፍ አጣት ነው ወይ እኔ እንትን ነኝ ምናምን አድለ እሱ መልስ ሊሆን ይችላል ብዬ አላምንም። ፕሮፌት መጀመሪያ ከፓስተር ካለፈ እንደዚህ ምናምን ትላንትናን ትተን ዛሁን ነው ማውራት ያለብን። ዞም ያገር ገይ ስንቱ አጠፋል ምናምን ይህ ሁሉ አላስፈላጊ ነገር ነው። ፕሮፌት አምባሳደር እየሰማ ካለ እያንደውም አለኝ የአገልጋይ ጠርነህ አለኝ ጠርነ እኔ ቱ ቢሆነስ እዚ ላላችሁ ከፓስተር ሶፊን አውቀው የዛሬ አስራ ሦስት ዓመት ገደማ ሳውቀው አውቀው በተለያዩ ክፍለ ሀገሮች ላይ ወንጌል ሲሰብክ አውቃለሁ። አጋንንት በእጁ ሲወጣ አውቃለሁ። ድውያን ሲፈወሱ አውቃለሁማ ታሽበኩብኩብ እንዳለ አመላችሁ ነው። እናንተ ግን በለበታታም ስለሆነ ለሶፊ ታሽካብጣለህ። ወንድሜ አሁን ይሄ ምስኪን ስለሆነ አሁን ይሄ ፕሮፌት ምስኪን ስለሆነ እሱን ልኮረኩመው ነው። እኛ ውል ውል ቢዝነሶቻችንን ቀን ላይ ስንመራ ስለምንል እንደ ፈን ለማድረግ ነው እዚህ ላይ የገባ ነው እንጂ እኛ ለማንም ለማሽቃበጥ አደለም። ንተዋወቃልቶ ዞር ዞር ብለህ ማለት ትችላለ። የአንተ አይነት ስልሳ ሰው ነው በቀን ስመራ የምውለው። ምናልባት ዞር ዞር ብለህ ማየት ትችላለ። የአንተ

ባላባት ሰላም ሰላም፣ ዳኒ እንዴት ነህ? እንኳን እግዚአብሔር እሺ፣ ከጠርሳቸው ፕሮፌት አምባሳደር አልታየ አለህ፣ ሚውትን ክፈት እና ይቅርታ አልጠይቅህ። ፓስተር፣ ይቅርታ የሚያስጠይቅህ ነገር እኔ በበኩል አላየሁ። ይቅርታ ልጠይቅህ ብለው ምክንያቱ ሌላም ጨምር፣ የንግድ ባንክ ብቻ ነው የጨመርከው ሌሎች ባንኮችንም ፀሐይ ባንክን፣ አባይ ባንክ፣ የብሄር ብሄረሰቦች ባንክ፣ ባንክ በሙሉ ጨምርና ለጥፍ። እኔ ይቅርታ እኔ ጠየቅኩ፣ ለምንድን ነው የለጠፍከው ስል ለአገልግሎቴ ነው አለ። ፓስተር ትክክል ነህ፣ ትክክል ነህ፣ አንተ ትክክል ነህ። አገልግሎት ሆልቅ እዚህኛው ስልክ ላይ አሁን መረጃ ልሰጠው ልልክ፣ ልሰጠው እችላለሁ። አንድ ልጅ ከትላንትና ወዲያ አንድ ፕሮፌት ሰ ብሎ የሚጀምር ሰው ሙሉ ስሙን አልጨርስም። ፕሮፌሰ የሰው ታውቃለህ? አንተውን ፕሮፌሰ ሰ ታውቃለህ? ዋትሳፕ ላይ ምልክ ላለው ብሩን መልስ፣ አለበለዚያ ችግር ውስጥ እንገባባለን ብዬ ነገር ያለው አንድ ምስኪን ሰው። የዛ ሰው ስድስት ሺ ብር ወስዷል። ልጸልይልኝ ለገንዘብ ሲለው ስንት ነው ያለ ይሏል ስድስት ሺህ ሲለው፣ በቃ ያችም ሴት እኮ እኔና ልጅ ልልበናው የነበረውን ያለው ስትል ኤልያስ በልቶታል። ስለዚህ ስድስት ሺ ልብላ ና ከዛ ነው ምሳል ጥቅጥቅ ስነግሮት ከዛ ስድስት ሺን ሰጠው። ከዛ ስልኩን አያነሳም አልጸለየለትም። ስድስት ሺን ከወሰደ በኋላ ልክ ሁለተኛው የመጀመሪያ ሁለት ሺህ ገባለት፣ ተባረክ አለው። ሁለተኛው ሁለት ሺህ ገባለት፣ ጌታ የባርካ አለው። ሶስተኛው ሲገባለ ብሎክ አደረገው። አይ ከዓለም ፍጻሜ በኋላ እሱ ሊመልስ ነው አውነ ጌታም ስቀየው ነተኛ ታሪክ ነው። ካለህ አንተ ወንድሜ፣ እንደዚህ ብር የተበላ ሰው ካለ አንድ አንድ ቁጥር ጻፍልኝና አስገባለሁ። አንድ ብር አንድ ቁጥር ጻፍልኝና አስገባለሁ። እውነተኛ ታሪክ ነው። ስልኬ ላይም መረጃውን ስለላከልኝ የባንክ አካውንቱን ያስገባበትን አንዱኛውን እንደው የመጨረሻውን ከንግድ ባንክ ቢ ብሎት በቴሌ ብር ነው ያስገባው። ሁለት ሺ ስድስት ብር ስድስት ብር ቆርጦበታል። ፓስተር ሶፊ ወይ ዳኒ ዳኒ እንደበላ አንድ ላውራ የናባት አንድ ላውራ። እሺ ዳኒ ያውራ ግን ቪዲዮ ክፈት እስኪ ዳኒ። እሺ እሺ ሶፊት ግን ጠፍቷል ፓስተር። አይቆይ ይመጣል ፕሮፌትም ቪዲዮ ይከፍታል። ቀስም ስለዚህ እንደ ዓመተ ምሕረት የሰው ብር 206 ብር ከመብላት እግዚአብሔር ይሰውራችሁ። ከእንዲህ አይነት እንዲህ አይነት ውርደት በዘራችሁ አይድረስ። እሺ ዳኒ ዳኒ እንደ ይታያል አለው። ለመብራቱ ይቅርታ ትንሽ ባክግራውንዱ ለእናንተ ክሊር አይደለም ልክ እንደ ሶፊ እንትን አይደለም ኤንቫይሮመንቱ፣ ለዚህ ይቅርታ ታዘዝ ብዬ ነው። አረንጓዴ ነው እንትን ላይ ግሪን ስክሪን ላይ ነው ይታያል። አሪፍ ነው። በእርግጥ ስክሪን አይደለም፣ ያው የግድግዳ ቀለም ነው። ቴንክ ዩ። ምን አለ መሰለህ እኔም ፕሮፌት አምባሳደር ባለበት ከተማ ላይ ነው ወንጌል የሚሰራው የሚያገለግለው። እንግዲህ ታወቃላችሁ አልተዋወቅም። በዚህ አጋጣሚ እንተዋወቅ፣ ጅንካ ነኝ። ወደ አብራችሁ አይ አብራችሁ መስራት ብቻም ሳይሆን ያው አንዳንድ እዚህ አሁን ካንተ የምንሰማውን ሰማውን አስተያየት ተቀብለን እርስ በራሳችን መመካከር ከቻልን ጀስት ኮሚኒኬት ማድረግ እንችላለን ከማለት አንፃር ነው። ኦኬ ጥሩ እስቲ እንግዲህ ፕሮፌት እስቲ የአንተም ጋር ቆይ፣ ልግባ አንዴ፣ አንዴ ልግባ፣ እናንተ ጋር። አንተ ቴሌግራም ልጥፋህ፣ አንተ ቴሌግራም ልጥፋህ። አካውንት የለም። ግን ስለ አንተ ደግሞ ኢሞ ላይ ታገለግላለህ አይደለም፣ ዳኒ? ኢሞ ላይ አላገለግልም። ትተህ ነው ትተሃል። ኢሞ አለኝ ኢሞ አለኝ ግን አላገለግልም። እስከ ዛሬ ላይ በኢሞ ለማንም ሰው ጸልዬ አላውቅም። እርግጠኛ ነኝ። አሁን እየጻፉልኝ ስለሆነ ነው የጠየቅኩህ። እርግጠኛ ነኝ። የምር ፓስተር ሶፊ ኢሞ ላይ ያላችሁ ስለሆነ ነው ኢሞ ላይ ለማንም አልጸለይኩም። አረ አይደለም አይደለም፣ አይ አልጸለይኩም። ጥያቄ ነው አልጸለሁም። ማለት ማለት በመንፈሳዊ ዓለም በመንፈሳዊ ዓለም ምን የለም መሰለ ዲስታንስ የለም፣ በመንፈሳዊ ዓለም ርቀት የለም። ብጸልህ ደስተኛ ነኝ ግን አልጸለውኩም። እሺ፣ በምንድን ነው ብዙ ጊዜ ሰዎችን አድሬስ የምታደርገው? በምንድን ነው የሚያገኙህ? በቴሌግራም ነው፣ በቲክቶክ እና በቴሌግራም ቲክቶክ እና ቴሌግራም ላይ የቴሌግራም ቻናል አለህ? አንተ ራስህ የከፈትከው? አዎ ቻናል አለ። በጣም ጥሩ። እዛ ቻናል ላይ ሜምበሮች አሉ? አሉኛ። ጥሩ ነው። እስኪ አንተ በአገልግሎት ከዚህ በፊት አውርተኛል መሰለኝ ዳኒ። አሁን ፊትህን አስታውሾዋለሁ። ጂንካ እንደሆነ ነው ያላስታውስኩት የነበረው

የራሳቸው ባቡር ያላቸው በወንጌል የብልጽግና ትልቅ ተጽዕኖ ያመጡ በጣም የእግዚአብሔር ሀይል የተገለጠባቸው ሰው እንደሆኑ አውቃለሁ በጣም ጥሩ እሺ አንድ አሰራር ልጠይቅ እንግዲህ ዊነር ላይ ከሆንክና ዳኒ ዋና ቢሮ የት ነው ያለው ታውቀዋለህ የት እንዳለ ዳኒ እንደት ነው ማላቆ ሶፊ ገርጂ ነዋ እሺ እኔ እዚህ ኢትዮጵያ ውስጥ ያለውን አይደለም፣ እሳቸው የሚያገለግሉበት ዋናዋ የቸርቿ ቢሮ የት ነው? ኦኬ እንትን ነው ናጀሪያ ነው ናጀሪያ እ ግዛቱን ልንገሪ፣ ናጀሪያ። እሺ ናጀሪያ የት ነው? ናጀሪያ ነው ወይስ ናይጄሪያ ነው? ፓስተር ሶፊ ያው ኔትወርክ እስኪ ለቅ ድረስ እስኪ ፕሮፌትን ጥያቄ ልጠይቀው። ፕሮፌትን ጥያቄ ልጠይቀው። ኔትወርክ እኮ ይዞታል መሰለኝ። አይ ሁለቱንም ይዟቸዋል። እዛ ጂንካ ትንሽ ችግር ተፈጥሯል። ኔትወርክ ጉዳይ አረዳቸው። እንደ ከተማው ነው መስለኝ። አይ ሁለቱም ተመሳሳይ

በጎ ሀሳብ ብቻ ነው። በሌለበት ሰው የምናነሳው ጥያቄ ከሆነ ግን ፓስተር ሶፊ አንድ ጥያቄ አለ ይላንተ። እሺ ይቻላል። ለምንድን ነው አሁን ፕሮግራሞች በጣም ርቀው ርቀው ነው እየቀረቡ ያሉት? እና ዲቫይን ሾው ለምንድ ነው ቶሎ ቶሎ የማታቀርበው? ብዙ መቅረብ ያለባቸው እንደው አሸናቸው እና ለምንድን ነው ሰብስበ ማታቀርባቸው? እረ በተከታታይ እየቀረበ ነው። ሰሞኑን በተከታታይ ፕሮግራሞች አሉ። እንደውም አሁን ደግሞ በቅርብ ጊዜ ነገ የሚለቀቅ ቪዲዮ አለ። የኦሮምኛ ዘፋኝ የነበረ አንድ ቤተክርስቲያን ላይ ደግሞ ሄዶ ጌታን ያገኘ ከዛ በኋላ ደግሞ ተመልቶ ወጥቶ ነው ያለው በብዙ ነገር ውስጥ እያለፈ እንዳለ መጥቶ ነግሮኛል። በስሜም ተነግዷል፣ ይላል እንደዚህ ያን ነገሮች አሉ። ብቻ ዝርዝሩን ነገማታ በዲቫይን ሾው ላይ ይቀርባል። ኦሮምኛ ዘፋኝ ነበረ፣ ታውቁታላችሁ። እስ የሚገምት ሰው ካለ ኦሮምኛ ዘፋኝ ነበረ በጌታ። ጆርጅ ነው? ጆርጅ ነው? ገና አይ አዋል አልኩም፣ አዋል አልኩም ገምቱ ነው ያልኩት። ኦሮምኛ ዘፋኝ ነው ከዛ በጌታ ሆኗል። ዳኒ እንዴ እንደተመለሰ መጣ ክፈታ ቪዲዮ ነው። ዳኒ እኔንስ መቼ ነው ዲቫይን ሾው ላይ የምትጋበዘኝ? እኔም እኮ ብዙ ታሪክ አለኝ ፓስተር። አዎ አንተ ታሪክ መስሚያ አይደለም። አረጆ ተፋቶኝ ይዋጋኛል። እንትኑን ጠፋብህ እንዴ? ነው ስልክህን የሚቆጣጠሩት ያጠፉ? እን አብረው። ለምን ኔትወርክ እኮ ነው። እና ለምን? ወዴት ሄድክ? ኧረ ከዛ ገባል እስቲ ታብታብ አድርጉት። እና እንዴ፣ ኔትወርኩ ጥሩ አይደለም መሰለኝ። በጣም ብዙ መስማት የሚገባን ነገሮች እያሉ ኔትወርኩ ግን እያሰማማን አይደለም። ዳኒ አሁን መታል። መጥቻ አለ አለሁልህ። መታል መታል፣ ዳኒ። እሜ ምን እያልክ ነው? ኔትወርክ እያስቸገረ ምናልከ